ጤና ይስጥልን ይህ ቁም ነገር ሚዲያ ነው። በ1983 ዓ ም የደርግ መንግስት ከመውደቁ ከወራት በፊት መሪው ኮሎኔል መንግስቱ ኃይለማርያም የሚያምኑት ሰው ሁሉ ከድቷቸው የሀገሪቱን ወቅታዊ ሁኔታ በግልጽነት የሚነግራቸውና የመንግስታቸውን እጣ ፈንታ የሚያስረዳቸው አተው በተከዙበት ወቅት በድፍረት ከጦሩ መሃል ተጠርቶ ኮሎኔሉ ፊት የቀረበው ታደሰ ቴሌ ሳልቫኖ ነበር። ታደሰ የወቅቱን የሀገሪቱን ሁኔታ ሁኔታ የጦሩን አቋምና የህብረተሰቡን አመለካከት ያውቅ ነበርና እንቅጩን ነገራቸው። የመንግስታቸው መፍረስ የማይቀርና እውነት መሆኑን ከታደሰ ቴሌ የሰሙት ኮሎኔሉ መጀመሪያ ላይ በንዴት በጡጫ ጠረጴዛውን ነረቱት ይላል ታደሰ ቴሌ ሳልቫ ነው። ይህ የኮሎኔሉና የታደሰ ቴሌ ንግግር በመቅረጸ ድምፅ ተቀርቶ ስለነበር ኮሎኔሉ ለታሪክ ወደ ጽሁፍ ተገልብጦ ይቀመጥ አሉ። ሰነዱ በጽሑፍ ተዘጋጅቶ እንደተጠረዘ የተያዘ ኢህአዲግ አዲስ አበባ ይገባል። ሰነዱም በአንድ ከፍተኛ የኢህአዲግ ባለስልጣን እጅ ይገባል። ባለስልጣኑ ሰነዱን አንብቦ እንደጨረሰ ታደሰ በህይወት መኖር አለመኖሩን ለታድሶ ከገቡት የቀድሞ መንግስት ወታደሮች መሃል አስፈለገው። ታደሰ ቴሌ ተገኘ። ባለስልጣኑ ታደሰን አስጠርቶ እንዳገኘው እንደዚህ ብለ ተናግረህ መንግስቱ ኃይለማርያም ማርያም እንዴት ሳይገድልህ ከሀገር ወጣ ነበር ያለው ግንቦት 13 1983 ዓ ትምረት ጠዋት ሁለት ሰዓት ላይ ሊቀመንበር መንግስቱ ኃይለማርያም ቦሌ አዲስ አበባ ዓለም አቀፍ አየር ማረፊያ ለመንደርደር ዝግጁ በሆነችው ቡፋሎ አነስተኛ አውሮፕላን ላይ ተሳፍረዋል። ያለ ወትሯቸው ያለአንዳች አጀብ የድሃ ሰርግ ይመስል ነበር በተባለ ብቸኝነት በሁለት ፎርዊል መኪኖች ብቻ ነው ታጅበው አየር ማረፊያ የደረሱት። ልክ በዚያን ሰዓት ጋዜጠኛ ዳሪዮስ ሞዲም በአቡነ ጴጥሮስ ስቱዲዮ የዜናና መዋለ ዜና ዋና ክፍል ውስጥ ለለ መለስ ስራው ተገኝቷል። ይህ ቅላቱና ገጽታው የመካከለኛው ምስራቅ ሰው የሚያስመስለውና እንደሚባለው የመጀመሪያው የኢትዮጵያ ፎቶግራፍ አንሺ ሳይሆኑ እንዳልቀር የሚነገርላቸው ፋርሳዊ አባቱ አቶ ሞዲ ያነሱትና ያወረሱት አንድ ታሪክ በእጁ ላይ አለው። ልጅ እያሉ እጅና እግራቸው የፍጥኝ ታስሮ ጉድጓድ ውስጥ ታስረው እንዳሉ የሚያሳይ ፎቶግራፍ። ዳሪዮስ የዛን ዕለት ቢሮው ተገኝቷል። ጋዜጠኛው በኢትዮጵያ ታሪክ እንግዳ ያልሆነ ከንጉሱ መውረድ እስከ ደርግ መፍረስ፣ ከዚያም ከግንቦት ስምንት መፈንቅለ መንግስት መካሄድና መክሸፍ እስከ ፕሬዝዳንቱ አገር ጥለው መጥፋትና የኢህአዴግ አዲስ አበባ መግባት ድረስ ቀድሞ ያበሰረም ለድንገተኛ ለውጦች ቆቅ የሆነ የአሰፋ ይርጉን የአዋጅ ማርሽ ከላይብረሪ ቀድሞ በማውጣት መጠቀም የጀመረ ጋዜ ጋዜጠኛ ነው። ልክ ሁለት ሰዓት ጠዋት ላይ ቡፋሎ አውሮፕላን ሊቀመንበሩን አሳፍራ የአንድ ሰዓት በረራ እንዳደረገች ባለአምስት ቀኑ የሌተናል ጀኔራል ተስፋዬ ገብረ ኪዳን ድንክዬ መንግስት ከፍተኛ ባለስልጣኖችና የጦር አለቆች ስብሰባ ጀምሩ። ልክ አምስት ሰዓት ገደማ የሊቀመንበሩ ቡፋሎ አውሮፕላን ኬንያ አየር ማረፊያ ስታርፍ የሌተናል ጀኔራል ተስፋዬ ገብረ ኪዳን ካቢኔም ስብሰባውን አጠናቆና መግለጫውንም ሰንቆ ተነስቷል። የወቅቱ የማስታወቂያ ሚኒስትር አብዱልሐፊዝ የሱፍም ለኢትዮጵያ ሬዲዮ የዜናና የመዋለ ዜና ዋና ክፍል ኃላፊ እውቁ አንጋፋ ጋዜጠኛ ጌታቸው ኃይለማርያም ቢሮ ድረስ በመምጣት ጋዜጠኞቹን ለአንዳች እንግዳ ዜና ሊፈለጉ ስለሚችሉ ከግቢ እንዳይወጡና ተዘጋጅተው እንዲጠብቁ የሚያሳስብ መመሪያ ሰጥተው በመጡበት አኳኋን ተመልሰው ሄዱ። ጌታቸው ኃይለማርያምም የዚህ ጽሁፍ ዋና አዘጋጅ የሆነው ጋዜጠኛ አለምነህዋሴ ጭምር ወደሚገኝበት የአቶ ዳሪዮስ ክፍል በር በርግዶ በመግባት አንዳችንም ከግቢው እንዳንወጣና ለሆነ ጮማ ዜና መንፈሳዊ ዝግጅት እንድናደርግ ነግረውን ወጡ ይላል ጋዜጠኛ ዓለም ነዋሴ። እሳቸው ሲወጡ በኬንያ ናይሮቢ ደግሞ ሊቀመንበር መንግስቱ ኃይለማርያም በኬንያው የፖሊስ ኮሚሽነር አማካኝነት ከሰው ዓይንና ጆሮ ተሸሽገው ወደ ፕሬዝዳንት አራፍሞ የቤተ መንግስት እየተወሰዱ እየሄዱ ነበር። አብዱል ሐፊዝ የሱፍም የለትናል ጀነራል ተስፋዬ ገብረ ኪዳን መንግስት ያረቀቀው መግለጫም ተልኮላቸው እጃቸው እስኪደርስ ቢሮቸው ውስጥ በሐሳብ ተውጠው እየጠበቁ ነበር አሁን ምሳ ሰዓት ደርሷል። የስድስት ሰዓት ዜናም ታውጇል። ሊቀመንበር መንግስቱም በአራፍሞ ቤተ መንግስት የፕሬዝዳንቱ የሳሎን ሶፋ ላይ ፊት ለፊት ተቀምጠው በብላቴንስም ሚስጥራዊ ያደረጉት የጉዞ ምክንያት ነው ያሉትን ጉዳይ ጊዜ ሳያጠፉ ማብራራት ሰዓት ጀምሯል። ጉዳያቸው አሰብና ምጽዋ ወደባችን በሻቢያ ስለተያዘና ከቻይና በሰባ ሚሊዮን ዶላር የገዛ ነውን ጦር መሳሪያ በሞምባሳ ወደብ በኩል እንድናስገባ ፈቃድህ ይሆን ዘንድ እንድትተባበርን ልጠይቅህ መጣሁ በማለት ሀሳባቸውን ገልጸዋል። ልክ በዚህ ሰዓት አብዱል ሐፊዝ የሱፍ ያንን ሲጠብቁት የቆየም ይዘቱ ያልታወቀም አስቸኳይ ዜና ራሳቸው ይዘው በሩጫ እርምጃ ለወትሮ ውስጥ ለውስጥ በሚያስገባው ሳይሆን በፊት ፊት ለፊቱ የአቡነ ጴጥሮስ በር ሲገቡ ጋዜጠኛ ዳሪዮስ ሞዲ ይህንን ታሪካዊ ዜና ቀደምን ለኢትዮጵያ ሕዝብ ለማብሰር በህቡ እየተፎካከርን የምንገኘውን እኔና ነጋሽ መሐመድን እንዴትና በምን ሁኔታ እንደሸወደን ሳናውቀው የቀጥታ ስርጭት የሚተላለፍበት የስቱዲዮ ዲ ማይክራፎን ላይ ራሱን አስቀድሞ በመሰየም አድማጮቻችን ከመንግስት ምክር ቤት የመጣ ዜና ስላለም እንድትጠብቁን እያለ ማስተዋወቅ ጀምሯል። ይህንንም ቢሮአቸው ዲዮ ከፍተው ተቀምጠው ሲሰሙ የነበሩት አብዱል ሐፊዝ የሱፍም ሳያውቁ አልቀርም። ምክንያቱም እኛ የውጭው በር መግቢያ ላይ ከስቱዲዮ ፊት ለፊት ቆመን ፊታችንን ልናስመታ እያቆበቆብን የነበር ነው። እኔና እነ ጋሽ መሐመድን አልፈው ቀጥታ በጓድ ጌታቸው ኃይለማርያም ታጅበው ስቱዲዮ ገቡ። እኛም አጅበናቸው ገባን። ዜናውን ታሪካዊው ዳሪዮስ ጠረጴዛው ላይ እስኪ ቅርብለት ጠብቆ ኦንኤር የሚለው ቀይ መብራት በቴክኒሽያኑ ቁልፍ እስኪ እስኪለቀቅለት ድረስ ዜናውን ለንባብ እንዲያመቸው በቀኝ እጁ ጣቶች ይዞ ተዘጋጀ። ልክ በዚህ ሰዓት ገደማ የኬንያው ፕሬዝዳንት ዳንኤል አራፍሞይ ባልተለመደ ክብርና ማዕረጋቸው ፊት ለፊታቸው ሶፋ ላይ በግማሽ ጎናቸው የተቀመጡትን ሊቀመንበር መንግስቱን በምጻታዊ ፈገግታ እያዩ ግድ የለም፣ በምንችለው መንገድ ሁሉ እንተባበራለን፣ ግን እንዲያው አዲስ አበባንም መመከት አልተቻለም እንዴ? ሲሉ ጠየቋቸው። ሊቀመንበሩም ካለቀና ካበቃ በኋላ በኋላ ነው እንዴ የሚጠይቀኝ? እንዳይሏቸው በማለት ብላቴንን የአዲሱ ደቡባዊ ጦር ሰፈር የማዘዣ እዝ በማድረግ በሞምባሳ ወደ በኩል የሚገባው በመርከብ ምናልባት ሶስት ወር ሊፈጅ ይችላል። የቻይና መሳሪያ በመጠቀም የብላቴንን ዩኒቨርሲቲ ተማሪዎችም ወደ አዲስ አይነት ሽምቅ ተዋጊ ኃይል በመቀየር መንግስቱ ወሬያቸውን ሳይጨርሱ በመሀል አንድ ወሬ ነጋሪም ወደ ዳንኤል አራፕ ሞይ ጆሮ ጠጋ ብሎ የሆነ ነገር ሹክ አላቸው። ዳሪዮስ ሞዲ አንበብ ከጀመረ ቆይቷል። ለሀገሪቱ ሰላም እንደሚበጅ የመንግስት ምክር ቤት ስላመነበትና እሳቸውም ስለተስማሙበት ፕሬዝዳንት መንግስቱ ኃይለማርያም በራሳቸው ፈቃድ ሀገር ለቀው ከኢትዮጵያ ውጭ ሄደዋል የሚለው ዜና በዓለም አቀፍ መገናኛ ብዙሀን ተተርጉሞ በአየር ላይ ተሰራጭቷል። መልእክተኛውም ለዳንኤል አራፍሞይ ሹክ ያላቸው ይህንን ነበር። አሁን ፊት ለፊታቸው የተቀመጡት ኢትዮጵያዊ ሰውዬ የኢትዮጵያ መሪ አይደሉም ማለት ነው። አንድ ነፍሳቸውን ለማዳን የፕሬዝዳንት ዳንኤል አራፍሞይ አንድ የጉዞ የአውሮፕላን ትብብር የሚማጽኑ ዕጣ ፈንታቸው ያለየም ስደተኛ ሆኗል። ዳንኤል አራፍሞይ እቸኩላለሁ ልሂድ ብለው የተጨነቁትን ኢትዮጵያዊ ምንም እንኳን ፕሮቶኮል እኩያ ባያደርጋቸውም የስልጣን ዘመናቸውን የመጨረሻውን ርዕሰ ብሔራዊ ምሳ ጋበዟቸው። ጉዳዩን ከሚኒስትሮቻቸው ጋር መክረው እስኪጨርሱ ድረስ የሊቀመንበሩን የተፈጥሮ ግልፍተኝነት እስኪቀሰቀስ ድረስ የሰዓታት እልህ አስጨራሽ ቢሮክራሲያዊ መጓተት ካደረጉባቸው በኋላ ወደ ሐራሬ የሚወስዳቸውን አውሮፕላን ፈቀዱላቸው። የአዲስ አበባ ሰዎች የእርስ በርስ ጦርነት ቢነሳ እንኳን ጥሬ የበላው ክፉ ቀን የማልፍበት በሚል ባቄላና ሌሎች ጥራጥሬ ለመሸመት ገበያ ወጣም። ትምህርት ቤቶች ተማሪዎቻቸውን ወደ ቤታቸው ለቀቁ። እናቶች፣ አባቶች፣ ሁሉም ከያሉበት ወደ ልጆቻቸው መሯሯጥ ጀመሩ። የሶስት ሺህ ዓመታት ጥንታዊ ታሪክ ስልጣኔና ቅዱስ መጽሐፍት በታላቅነቷ ደጋግሞ ያነሷት ኢትዮጵያ እንደማንም ቅኝ ገዢ ያዳሸቀው አገር ራሷን ፈራች። ራሷ በራሷ እንዳትተራረድ ተሸብረች። ገና ለገና የስልጣኔን ሀሁ የመሰረታዊ እውቀትን ፋይዳ ከራስ በላይ ላመነ አላማ የመኖርን ፍልስፍና የሚነድፍላት በትውልድ ቅብብሎች ሁላችንንም የሚያኗኑሩን ሊቭ ኤንድ ሌት ሊቭ የመሰረተ ድንጋይ በጋራ መግባባት፣ መከባበር መተባብ ማህበርን ልንጥል እንደሚገባም በከፋ መልኩ አሳወቀን። ሊቀመንበር መንግስቱ በጋዜጠኛ ገነት አየለ አማካኝነት ትዝታዎቻቸውን እንደገለጹት እነማን ለምን መገደል እንደነበረባቸው በሎጂክ ትንተናም በፖለቲካዊ አጣብቂ ምክንያት እንደሆነም ሊያሳምኑን እንደሞከሩት ሁሉ አሁን ደግሞ በተመሳሳይ ሎጂክና የህሊና አቋም አንጻር ከዛ የቅርብ መለዮ ለባሽ ጓዶቻቸው ጀምሮ በተዋረድ ለምን መግደል አይኖርባቸው እንደነበር ለምን ማዳ ምስጋንና አብሮ መስራት ይኖርባቸው እንደነበር በታላቅ ስብዕናናም የሀገር ፍቅር ስሜት ወደፊት ይነግሩን ይሆናል። ከግንቦት ወር ጋር እጣፈንታቸው የተሳሰረ የሚመስሉት ሊቀመንበር መንግስቱ ኃይለማርያም፣ ኢትዮጵያን ለ17 ዓመታት ከመሩ ከ17 ዓመታት በኋላም የኢትዮጵያ ጠቅላይ ፍርድ ቤት በሞት እንዲቀጡ የወሰነባቸው በዚሁ በመከረኛው ግንቦት ወር ነው። ግንቦት 19 ቀን 1983 ዓ ም በአዲስ አበባ ከተማም ሶስተኛ ፖሊስ ጣቢ አካባቢ የተወለዱት መንግስቱ የሞት ፍርድ የተላለፈባቸው በዚሁ በግንቦት 19 2000 ዓ.ም ነበር።